ከግንኙነት አለክ፣ የለህም? ከፍቅረኛ ጋር አንተን ከአመት ምናም በፊት ነበር ማለት ነበር። እኔ ምንም ለፋሚሊዎች ግልጽ የሆነ ብዬ ነው። አንቺ ለምንድን ነው እሷን የላኳት? አንተ ራስን የጠራሃት። እኔ ምንም ማውራት አልፈልግም። ራሽ ማውራት ካለ። ሰላም ሰላም! ውድ እና የተከበራችሁ ቤተሰቦች እንዴት ናት? አገር ውስጥ አገር ውጭ ያላችሁ ሁላችሁም በእያላችሁ በሰላማችሁ ይብዛ። እኔ ደህና ነኝ እግዚአብሔር ይመስገን። ያው ዛሬ እንግዲህ ምንድን ነው ማክስ ለብሶ የመጣ ምናምን ልትሉ ትችላላችሁ። ትንሽ ጉንፋን፣ ያው ከንፈሬ ላይ ትንሽ ቁስለት ስላለው ለዛ ነው ማክስ የለበስኩት። ያው እንግዲህ የመጣሁበት ዛሬ ዋና ዋናና ወሳኝ የሆነ ጉዳይ የተፈጠረውን ነገር እናንተም አይታችኋል። እኔም የተፈጠረው ነገር በጣም ግራ እያጋባኝ ነበረ። ምንድን ምንድነው ይህ ነገር ሊፈጠር የቻለው ብዬ ልጆችንም ማናገር ሞከር፣ ግን ሁለቱም ሊነግሩኝ አልቻሉም። በቃ በየራሳቸው የራሳቸውን ሐሳብ ነው መግለጽ የቻሉት በራሳቸው እናንተ እንዳያችሁት ነው። እኔም የተለየ ነገር ያወቅሁት ነገር የለም፣ ያለውን ሀሳብ እኔም አልተረዳውም። ግን ዛሬ ማወቅ ያለብኝ ነገር ስላለ ዋናውም ባለጉዳዩ ጠርቼ ችግሩ ምን እንደሆነ ቢያንስ ከሱ መረዳት ስለምፈልግ ዛሬ አገኘዋለሁ ማለት በእናንተ ፊትን ለማለት ፈልጌ ነው። በእናንተ ፊት ያለውን ነገር እኔም ግራ የገባኝ እናንተም ግራ የገባችው ነገር አብረን የምናየው ይሆናል። ባለጉዳዩ ማነው? ነው በረከት ነው። የተፈጠረው ነገር ምንድን ነው ችግሩ ምንድን ነው ብለን ዛሬ አብረን የምንጠይቀው ይሆናል። እኔም ያለው ነገር በጣም ግራ ጋብቶኛል። ምክንያቱም እኔ በአጋጣሚ ነበር የደረስኩ ከልጆቹ ጋር ግን ያለውን ነገር በቃ እኔ ቀልድ ነው መሰለኝ የተፈጠረው ነገር እውነት አልመሰለኝም። እና ወጥ ምን ነገር ፈለኩኝ ግን ጭራሽ ሊያናገሩኝ አልቻሉም። ምክንያታቸው ምን እንደሆነ ባላቀኝ እንደውም ይባስ እኔ ናቆፈው እንደገና እርስ በርስ ነው እየተጣለቀ ያለ እና ያለው ነገር ምን እንደሆነ በጣም ግራም የሚያጋባ ነገር ነው። ከዛም በኋላም በግል አግኝቼ ማውራትም አልቻልኩም። እኔም አልተመቸኝም ነበረ። እስኪ እንግዲህ ዛሬ ያለውን ነገር በረከትን እንግዲህ አገኘውና ያለው ነገር ምንድን ነው፣ ለአንተ ግልጽ የሆነ ነገር አለ ወይ ብዬ የማናግረው የሆነ ብቻ። እናንተም ስታስቡት ነገሩ በጣም ከባድ ነገር ነው። እንዴት እንደዚህ አይነት ነገር ሊሆን ይችላል ብሎ ለእኔም ሀሳብ የሆነብኝ ነገር ነው። እናንተም ምንድነው ነገሩ ብላችሁ ሀሳብ ውስጥ የገባችሁበት ሁኔታ ያለው ይመስለኛል። ያው እንግዲህ ዛሬ እስቲ ያለውን ነገር እሱንም እንግዲህ አብረን እናገኝ ይሆናል። ማለት እኔና እሱ ቤት አውርተንበታል። ግን ደግሞ ይህን ጉዳይ እዚህ ላይ ሚዲያ ላይ እናንተ ማወቅ ስላለባችሁ እናንተ ማወቅ ያለባችሁ ነገር ስላለ ነው ወደዚህ መምጣት አለበት ብዬ አሳብኩት። እ ያለውን ነገር አብራችሁ የምታዩ ይሆናል ማለት ነው።

ያው ዛሬ ከባድ የሆነ ጉዳይ ስላለ እሱን ጉዳይ እዚህ ጋር ግልጽ ማድረግ እየስላሰ ሰላም ሰላም፣ እንዴት ናችሁ? ጉዳይ ነው የተከበራችሁ ቤተሰቦች በሀገር ውስጥ በውጭም ያላችሁ ሁላችሁ በእያላችሁ በሰላማችሁ ይዛል። እኔ ደህና ነኝ፣ ጋር ተመሰገነ። ያው እንግዲህ ነው የተፈጠሩ ነገሮች አሉ። ምናልባት በዛ ጉዳይ ይመስለኛል ጥሩ ነው የጠራኝ እና እነዚህ ነገሮች ደግሞ እኔ አላቅም ምን ማለት እንዳለብኝ ነው እስኪ ለምን እንደፈለከ ማለት ማለት ለቤት ሰዎች የሆነ ነገር ብላቸው ከሆነ እስኪ ምንድነው? እኔ ማለት ቤት እናንተ አውርተንበታል። አዎ፣ ግን እነሱ እንደዚህ አይነት ጥላቸው የተፈጠረበት እዚህ ጋር አንተ ግልጽ እንድታደርገው ነው። ምንድነው እንደዚህ አይነት ነገር የተፈጠረው? ማለት አንተ የምታውቀው ነገር አለ? እኔ ክሮ ምን መሰለህ የማውቀው ነገር የለም። ምክንያቱም ያው በፊት የመሲ ጓደኛ ነው እስታጋለፈ ታውቃለህ። እና በቃ ያው ሁለቴ ምናምን ነገር በስልክ አውርተን እናውቃለን። ሰላም ነው ወይ? በቃ ከዛ ውጪ የለም። እና ድንገት ያው ለድንገት እንኳን አይባልም። እና ለክላስ ነው የመጣችው አይደለም፣ አደ ባህር ዳር ማለት ነው። ያው የወሎ ልጅ እንደሆነችም ታውቃለህ ታውቃለህ እና መሲ አስተዋውቀች ነው ይሄ ማለት ፍሩ ማለት ከየት ልጀምርስ? በዚህ ጉዳይ አውርተንበት አሁን ድጋሚ አውርተንበታል፣ ግን ምንድነው ዛሬ ቤተሰቦች ማወቅ አለባቸው ብዬ ስላሰብኩ ነው። እንግዲህ እናንተ እኮ ብዙ ነገር አውርተናል አይደል፣ ይገባኛል። ግን ደግሞ እነሱም ማለት እኔ በዛን እንትኑ ጋር በተገኘበት ቦታው ላይ በተገኘበት ታይም በጣም ተወዛግቤ ነበር ነው የራሱ እንደ እኔንም ሊያናግሩኝ አልቻሉም። እኔንም ኳቁመው ከማለ ሁላቸውም እርስ በርስ ነው የሚያጣላት እንትን እያሉ ራያለ ምክንያቱም ማስረዳትም አልፈለግም። ምን መሰለህ ማለት ፋሚሊዎች ይህን ነገርም እምተናግድ ይሆናሉ። አንደኛ እኔ እና ተብር እኮ በሃይማኖት የምንገናኝ ሰዎች አይደለም። ከሁሉም ነገር ደግሞ እምነት ይበል እና በሃይማኖት ስለማንገናኝ ይህን ነገር ማሰቧ ትክክል አይደለም። ምን እየተፈጠረ እንዳለ ለእኔም በጣም ከባድ ነው። አላቅም ምን ማድረግ እንዳለብኝ ማለት በሰዓቱ ምንድን ነው እኔ መሲ ማለት አብራቱን ገብቷል። የሆነ ብቸኛ እንዳትሆን ገባ። ደግሞ ለትምህርት ቤት ስትመጠር የሆነ የማታውቀው ሀገር ላይ ስትሆን ዘመድ ምናምን ጓደኛ ከል ይከብዳል። ትምህርት ቤት ላይ ደግሞ ያለው ነገር ንድሮ አይደልማው መተማመን ምናምን የለም ገብቷል። እሱ ነገር ስላለ ነው እኔ ልክ እንደ ጓደኛ ቀርቤ ማለት ያው አንዳንድ ቦቶች ጋር ስንሄድ የነበረው ና ይሄ ነገር ስጠይቅ እንደማይሆን ነግሬያታለሁ። ድጋሜም እንደማንገናኝ ነግሬያታለሁ። ምክንያቱም በሃይማኖትም ስለማንገናኝ እና ከኔና ከክብርተ ያለው ግንኙነት ምንም እንዳልሆንና ማለት ምንም ነገር እንደሌለ ድንገት ለእኔም አዲስ የሆነ ነገር ስለሆነ ማለት ነው። እና ይሄ ነው ያለው ነገር፣ ፋሚሊዎች ምናልባት እነሱም እንደ ግራ የተጋቡት ነገር ስላለ ማወቅ ስላለባቸው ነው፣ ያለውን ነገር እናንተ ግን እነሱ ማወቅ ስላለባቸው ነው። አይ ልክ ነህ እኮ ምንድነው፣ ምንድነው? ስለካሜራው ግድ ስለካሜራው ግድ የለኝም። አንቺ ግድ ሊኖርሽ ይችላል፣ ግን እኛ ደግሞ ማለት ማስተላለፍ የምንፈልገው ነገር ስላለ እሱን እንትን እያልን ምን ጣጥ አንተ ጠርተሃል ጭራሽ! እንኳን ልጠራው ምን እና ማለት እንዴት፣ ምን ብለሽ ነው አንቺ ማለት? ለመጥፎ ነገር አይደለም አይደል ነው እና ከክብረት ጋር ጓደኝነት አለን። ትንሽ ነው ዘመለ ጓደኝነት ማለት ያው ክብረት ጓደኛ እንዳለላት ይሄ ማለት፣ አንቺ በቅርቡ ነው የመጣሽ ማለት

እኔ ላንቺ እሱ የት እንትዋወቃለን አይደለም? ይኸውልሽ ክብርት እኮ ከጊዜ ሄደሽ የሚመጣ ነገር እኮ ነው። አይደለም ስሚሽማ፣ ነበር ያልሽኝ እኔ ላይ። ኦኬ፣ ይኸውልሽ ማለት የሰው ልጅ ምናልባት አንዳንድ ነገሮች ሊናገር ይችላል። ግን አሁን እኔ አልገባኝም። ግን የሆነ ሲገምት ማለት ክብርተን የላክሻት አንቺ ምን እንዲሁ ማለት ክብርተን የፍቅር ጥያቄ ማቅረቧን ወይስ እኔ አልገባኝም። እንዴት ነው እስኪ ግልፅ አይደል? እኔ እኮ ምን አልገባኝም እኮ ክብርተ አሁን እኔ እሷን የላኳት ማለት ግንኙነት አለ ከግንኙነት አለ የለም ከፍቅረኛ ጋር ያንን ነገር ለመረዳት ነበረ። እና ምንም አይነት ነገር እንደሌለ ታውቅ ያለው እና ለእሷ ምንም አይነት ለክብርተ ምንም አይነት ስሜት እንደሌለ ባይኖት አንገናኝ ነው ሰው ታዲያ እና

እንደዚህ ነገሮች እንትን ማለት ለምን አስፈልገ? ማለት ያለ ተቀጣንች ማለት ታሽ፣ በቃ ዛሬ ሁሉም ነገር መናገር አለብኝ ማሳወቅ አለብኝ ነው። አሁን ክብርታህን እኮ ከጓደኛ ጋር ከመቼ ጋር ያጣላሻቸው? አሁን የምሬን ነው መናገሩ። ኦኬ በሚዲያ ታውቂኛለሽ ምናም፣ ችግር የለውም ግን፣ አንቺ ለምንድን ነው ክብርታህን? ነው አሁን በመካከላችን ብዙ ነገሮች ተፈጥሯል። ሊስተካከሉ የሚችሉ ብዙ ነገሮች ገባሽ? አንደኛ ሚዲያ ላይ የተለቀቀ ብዙ ነገር አለ እና ይሄን ነገር ማድረግሽ ለምን አስፈልገው? ወይስ ቀልድ ነው? አልገባም። ቀልድ አይደለም። ምን ሚዲያ ላይ ማለት ፍቅረኛው ጋር ተጣላ ማለት ሌላ ሰው ሊኖረው ይችላል ወይስ አይችልም ማለት

አንተ ራስን የጠራሃት እኔ ምንም ማውራት አልፈልግም። ራስ ማውራት